ሽሪ ንውጠት ልክሽ ጠቂያስቲ ጠቂያቸው ከኔ ጋር የትግል ጓደኞቼ መቼ ጠቂያቸው ኦሮሞ ልገርሽ እንዳይነፈርቀ ሚዲያ ላይ ያደረግኩትኝ እኔ ነኝ። ሚዲያ ላይ እንዳትነፈርቁ እኔ ያለቀስኩት መቼ ነው ታውቂያለሽ? ወጥቼ ያለቀስኩት ሀጫሉ ላይ ሞታ ጊዜ። ሀጫሉ ሳይሞት በፊት አልቅሻለሁ። ሀጫሉ ቆሞ ሚሊኒየም ላይ እኔ ማልቀስ ልጀምር፣ እኔ ሀጫሉ ከሞተ በኋላ ማልቀስ ጀመረ ነው ገብተል ሳይሞት በፊት ነው ማልቀስ የጀመርኩት። እሱንም ደግሞ ሀጫሉም ሳይሆን አለቅስ ነበር ውስጤ ውስጥ እዛ ሰዓት የሆነ ብዙ ሰዎችን ጠይቂያቸው። ያቺ አብርሻለች አይደለ ሰውነት የምትባል እሷንም ጠይቂያት፣ ጂጂን ስታውቂያት በያት። ጂጂን ስታውቂያት ታለቅሳለች፣ አታለቅስ ብለሽ ብትጠይቂያት ትነግርሻለች። በጣም ብዙ ሰው እንዲሆን ችልጅ ምናምን የሚለኝ እኔ የምታወቅ እዚህ ሚዲያ ላይ ሰድቢያቸው ነው። ምክንያቱም አይለቀስም አላለቅስም። እኔ መቼ እንዳለቀስኩ ታውቂያለሽ? ሀጫሉ ሞተ ጊዜ ወይንም ደግሞ ሀጫሉ ሚሊኒየም ላይ ልንዳንቻል ያላለቅስም ልንዳንቻል ለን ያላለቅስም። ገባሽ? ግን ሀጫሉ ነገር ከተነሳው ስቲል እና ጥሩ ስሜት አይሰማኝም። ምክንያቱም ደግሞ ማነው ያውቀ ማዳነች አጫሉ ምክንያቱም እንዳንቺ ፈዛዛ ሰው ስላለ ነው እንጂ ቀደም እኔ ነግሬያቸው ነበር። ግን የአንቺ አይነት ፈዛዛ በሚሊዮን የሚቆጠር የሚቆጠቃላ እዚህ ቤት ውስጥ ያው አሁን የምትሰሪውን ጀዋር የሚባለው ደውለን በብሉ ስንነግረው ፖሊስ እንደዚህ አይነት ነገር ላይ ቴክ ይላል የሆነ ነገር ሊፈጠር ይችላል ብለን ስንነግረው ስለ ተንከራ ማጫሉ ያስጣል። ገብቶሻል፣ ገብቶሻል፣ ገባሽ አስረግዞሽ እንኳን ጥሎሽ ሄደ ቀርቶ እንኳንስ የኢትዮጵያ ህዝብ አይደለም፣ የገዛ ባልሽ ሶስት ዓመት በሙሉ ሲያጋድምሽ የነበረ ፓስተር ጥሎሽ ሄደው። ወንድ ልጅ በዚህ መልኩ ሲጨክን አይቻላቅ። በዚህ መልኩ አትሊስት ያችን ቀን ይታገሳል። እንኳንስ እሱ አይደለም ደግሞ አንዳንዴ ምን አይነት ሰይ ነው ሳስብ፣ ደግሞ ስለሱ ደግሞ ስሰማ በጣም መልካም ሰው በጣም ሰው የሚወደው ግን ደስ በጣም የሚገርመው አንድ ቀን ቸርች ይዟት የሚገርማችሁ የሚገርማችሁ የእሱ ሚስት መሆኗ ራሱ አይታወቅም በጣም ነበር የሚነቃታሉ አንድ ቀን ሚስቴ ናት ብሎ አንድ ቀን ቸርች ወስዷት አያውቅም በሚያገለግልበት ቸርች ሰው ራሱ አሁን ነው እንደ ይቻከል ሚስት ናት ይቻከል ሚስት ናት ይቻከል ሚስት ናት ለቅርብ ቤተሰቦቹ እንኳን ለቅርብ ቤተሰቦቹ እንኳን እሷ ሚስቱ መሆኗን አይነግራቸውም ነበር አሉ። እኔ በጣም ኩምሽ በጣም ይገርመኝ። ለምን እንደሆነ ታውቃላችሁ? ምን አይነት ግንኙነት ምን አስቦ ነው አብሯት የሚተኛ አብሯት የሚጋደም የሁለት ልጆቹን እናት አዎ ሚስቴና አንድ ቀን አንድ ቀን እጅ ለእጅ ለእጅ ተያይዘው ገበያ ታይቶ አይታወቅም። ከጎረቤት ጀመሩ፣ እንዲያውም ከእሱ ይልቅ እሷን ቴክ ኬር የሚያደርገው የጎረቤቷ አባሎች ናቸው። አማራዎች፣ አሁን አፏን የምትከፍተው አማራ መሀልቆች በላ አማራዎች ናቸው አሉ። እዛ ዴንቨር ውስጥ አማራዎች፣ ኦሮሞ ፍጹም አይጠጋም፣ ፍጹም አትታወቅም እኮ አልፏቸው። ሁሉ ነገሯ ከአማራ ጋር ነው። ሁሉ ነገሯ ማህበሯ ከጎንደሮች ጋር ሁሉ ነገር ከአማራ ጋር ነው። ግን አሁን ወታ የምትሳደበው ደግሞ አማራ ነው። ወታ ተቀናቃኝ የምትሆነው ከአማራ ጋር ነው። ኢቭን ሐኪም ቤት ሆና ምግብ ራሱ የሚያቀብሉላት የነበሩት አማራዎች ናቸው። እግዚአብሔር ምስክሬ ነው። አማራዎች አሁን ሲያት ራሱ በቃ ይገርማቸው። እንዴ እች ልጅ ናት እንዴ ይላሉ። እኔ አንዳንድ ጊዜ ግን ግር ነው ይለኛል። አሁን አሁን እያወቋት የመጡት እያወቋት አንዷ ስትናገር ነች እስከ ቅርብ ጊዜ የምታግዛት አማራ ሴት ነበረች። አሁን እንደዚያ ልመራ ያወቀችው አታቀፍም አማራ የአማራ ሴት እስከ ቅርብ ጊዜ የምታግዛት እንደ ጎረቤት ልጆቿን የምትጠብቅ ምናምን አሁን ነው እንደዚህ እንደዚህ እዚህ ላይ ሌላ ናት እዛ ላይ ሌላ ናት ይችላት እንዲህ አለች እ በነገራችን ላይ ብዙ ቲክቶክ ላይ የሚሉ ሰው የለም የዚህን ያህል መጥፎ ውነትነች እኔ ልንገርሽ ነገር በጣም ጥሩ የሆነ ባህሪ አለ በጣም ጥሩ የሆነ ባህሪ አለ ራሴን ማወቅ እፈልጋለሁ ራሴን ኮንትሮል ማድረግ እፈልጋለሁ ገብቶሻል መከበር መደነቅ መፈልግ ሴት አይደለው። ሂጂና ከአንቺ በታች የሆኑት በጣም ይበታች፣ እነዚህ ፈሪ፣ በፍርሃት የተሞሉ ሴቶች ጋር ሂጂና እዛው ጣፍሽን ተካፈች። ወይም ደግሞ ይሄ እንትን የሚሉት ፊውቸር ያለው ጤናማ የሆነ ሰው፣ ጤናማ ነገር የሚያስብ ሰው ከጤናማ ጋር ነው የሚውለው። አንቺ ጋር ይምጡና ስላንቺ ያው አንቺን ከፍ ያርጉ፣ አንቺን ዘቅ ያርጉ፣ አንቺን ይፍሩ ገብቶሻል እንደኔ ያለችው ግን ቀምስ ቀምሰሸዋል ትላንትና ማን ምን መልእክት እንደላቀልሽ ከነ መሬሽ ታውቂዋለሽ ወይም ከነ ኮልኮሌሽ ማለት ነው ገብቶሻል አሁንም እየነገሩሽ ነው እየተነገረሽ ነው ማታርፊ ከሆነ ኮልኮሌዎችሽም አንቺም ልክ የምትገቡት እኔ ጉራ አሉድ ይና አግዙኝም ማለት አልፈልግም እራሳቸው ናቸው የመጡት በነገራችን ካደረጋችሁት አንጻር ማለት ነው። ምክንያቱም እኔ በኔ የሚደረግ ነገር ሳይሆን በተራው ዲያስፖራ ላይ በተራው ሰው ላይ ይሄ የምታስፈራሩትን ነገር አንችና አብሮሽ ያሉት ሰዎች እንድታቆሙት ነው። ለዚህ ነው ዛሬ እኔ እሷን አለካለ እ እሷ እንደዚህ ናት እሷ እንደዚህ ናት እያልሽ ያለቃቀስሽ ያለሽ በሻ አትከሰሽም በእኔ እናንች ዛለን ያለው አንችን አለ ከአንቺ ጋር ያለው ሰው መጠየቅ ያለበት ስልጣንን ተገናድርጎ ወይንም ደግሞ ኢትዮጵያ ውስጥ ያለውን ስልጣን ተገና አድርጎ ይሄ የሰፈር ዱርጌ ስራ የሚሰራው ሀቦሽ የሚመነዝርሽን ና የሚዘውርሽን ሰው ተጠያቂ ና። ምክንያቱም ከሱ የበለጡ አለቆች ስላሉ ከሱ የበለጡ አዛዦች ስላሉ። ይሄ ደግሞ ኢትዮጵያ ውስጥ ከህግ ውጭ ሰዎችን ይሄ ትናንሽ ነገር ተጠቅሞ ሰዎችን ማስተራራት ሰዎችን እንትን ማለት አይቻልም። ገባሽ ለራሳቸው ነገር ነገር ፈርቼ ምናምን አደለም ግን እያሴራችሁት ያለው ነገር በማስፈራራት እኔ ላይ እንደዚህ ካደረጋችሁ ሌላ ሰው ላይ ምን ያህል ልታደርጉ ትችላላችሁ ስለዚህ ይህንን ደግሞ እንደ ሀገር እንደ ሀገሩን እንደሚወዱ ሰው ሰፖርት ነው ማድረግ የምፈልገው እና ኢንፎርሜሽን ማድረግ አለብኝ አድርጌያለሁ ያንን ነገር ማለት ነው ስለዚህ አንደኛው አሁን ያንችን ጥቅምሽን አንችን የሚመራሹን የሚቋረጥበት ማለት ነው ገባሽ እንዳንቺ ያለው እንዳንቺ ያለው ይሄ ግራ የገባው ሰው እኔ እና አንቺ እንዴና እንዴ ብንመጠን እኔ የት የቱ ጋር መግባት እንደምችል አሳይሻለሁ። ነገ ራስሽ ሁለተኛ አለቃት ጂጂን ብለሽ የምትናገሪበትን ቀን የምንሰጥሽ ሁለተኛ ያ ጠብቂ። እንደዚህ አይነት ምስራዎች በሌሎች ላይ እንዲቆሙ ነው ማደረግ ማስደረገው፣ ምክንያቱም ይሄ ለሀገርም ለህገ መንግስቱም ስለማይጠቅም፣ ገብቶሻል። የብልጽግና የብልጽግና መሪዎች ሰውን ምናምን ምናምን ነገር ያልሽውን ነገር እነሱ አይደሉ፣ አንቺና ካድሬዎች ናቸው። አንቺና ይሄ ተራው ካድሬ የለም ፉን ፉን የሚለው ፉን ፉን፣ ገና ለገና መሬት አገኛለሁ፣ ገና ለገና እንደዚህ አይነት ፕሮጀክት አደርጋለሁ፣ ገና ለገና ህይወት የነመራለ ጠግብ አንቺና እሱ ያደረጋችሁት ነው እንጂ ትክክለኛ የብልጽግና ፓርቲ ዋናዎቹ። እኔማ ትላንትና የት እንደደረስኩኝ ያሳያቻቸዋል የት እንደደረስኩኝ ለ ለዚህ ነው ወጥተሽ እያለቃቀስሽ የሚያለሹው እየለመናችሁት የሚያላችሁት። እኔ ያገባኝ እኔ በኔ ላይ የደረሰውን ነገር ሪፖርት ማድረግ እና የበላያችሁ ጋር ሄዶ ከስር የሚሰራውን ነገር መናገር ብቻ ነው። እኔ ብቻ አይደለሁም የነካሽው፣ ደግሞ እራችሁን ም እንደሆነ ታውቂያለሽ። እራችሁን ነካሽ ማለት ደግሞ ማን እንደነካሽ ደግሞ ታውቂያለሽ። ስለዚህ ምን ይጠብሻል ማለት ነው? መውጫ መግቢያ ይጠብሻል ማለት ነው። ይሄ ነገር ደግሞ ዝም የሚባል አይደለም። እናንተ ሀገር ዘመድ አለ ስትሉ፣ እኛ ደግሞ ለሀገራችን የሚጨነቅ ህገ መንግስትን የሚያከብር በህገ መንግስቱ የሚታዘዝና የሚያዝ ሰው እጃችን ላይ እንዳለን እነግራችኋለን። እናንተ ፉን ፉን የምትሉበትም ማለት ነው። አንቺና የሚያዝሽ በጣም ብዙ አይደላችሁ፣ ሶስት ወይ አራት ሰዎች ናቸው። ሁለት ሪከርዶች አሉ እዚህ ላይ ቪዲዮ እያወጣችሁ የምታተራመስቱ ሀገሪቷን፣ ሁለት ደግሞ አዛዥሽና አንቺ የእሱ የበላይ አለ ይህን ደግሞ ግልጽ አድርገን እንነግርሻለን። ይሄ ደግሞ ደመላሽ ጋር ደርሷል። ምክንያቱም ደመላሽ አቶ ደመላሽ የደህንነትና የሰላም የፖሊስ ኮሚሽነር ስለሆነ ማለት ነው። ከእሱ እናልፋለን የምትሉ ደግሞ ምን ሊደርስ እሱ ደግሞ ዛሬ ይችን ነገር እጁ ከገባች ድምጥማጥሽን እንደሚያጠፋ ታውቂያለሽ። ምክንያቱም የእሱ ጉዳይ ስለሆነ ማለት ነው። አንችም ማለት ነው ጥሩ የሚሰራ ለሕገ መንግስት የሚታዘዝ ነው ያለው። አንቺ እና ግን ጓደኛሽ ወይ ግን አንቺን የመሰሉት እነዚህ ካድሬዎች እየመጣሽ ይሄ ተ እናደርጋለን ብልጽግና እንደዚህ አይነት ነገር እናደርጋለን እናደርጋለን እኛ ብልጽግና ለ ልትሆኝ ማትች ነግርሽ አንቺ አደለሽ ብልጽግና ውስጥ ያሉት ካድሬዎች ናቸው ያልኩት። ኢንተርቪው ማ መልክቴ ብን ማርገሻ ደምጭ ብን ቁጫለሽ አንድ ልጅ እንደምና ላይ ይህ እየለጠሉ መናገር ካንችን መለመድ ያለበታል። አስተምርሻለሁ። እዚህ ላይ ቁጭ ስል ዝም ያደለ ቁጭ ያልኩት ምን መናገር እንዳለብኝ ምን መልዕክት ማስተላለፍ እንዳለብኝ ያቃል። ስለዚህ ያስተላለፍኩት መልዕክት ደግሞ ማናም እንደሆነ አውቃለሁ። ካልሆነ ግን እስከ በላይ ድረስ የሚሄድ አቅሙ እንዳለኝ ያሰለቻቸዋሉ። ምክንያቱም የሚያከብሩ ሰዎች ስላሉ መታይም ጠንቅቄ ስለማቅ ስም የጠራሁልሽም ደግሞ ጥሪ ስላለኝ ነው የጠራሁልሽ። ስለዚህ ከእሱ ጋር ትነጋገራላችሁ ከኔ ጋር አደለ። ጆሮሽ አንቺ አደለሽ የምትያዥ። አንቺን እራን የሚያደርግና አፍሽን ክፈቼ ብሎ ይህንን መንግስትና ይህንን ህዝብ እንዲያባል ለሚያደርገው እዛው ብልጽግና ውስጥ ያለው ጆሮ ሲያት የዛን ትናገሪያለሽ። እኔ እንትን አደለኝም። ይሄ አከሌቺ ተራ ቲክቶከር ምናምን አደለኝም እ እስከ ጥግ ድረስ የሚሄድ እውነታ ልሽ የሚሄድ ሰው የሚያከብረኝም ሰው ስላለኝ ነው ስጠሪም ስላለኝ ነው ደግሞ ስም ጠርተሽ ተናገሪ ስላለኝ ነው መጠራልሽ። ይሄ ግን ለድርጅቱም፣ ለህዝብም፣ ለማንም የሚጠቅም ነገር አለ ማንችና አብሮሽ የሚያደርጉት ነገር ማለት ነው። እኛ የምንፈራ አንድና አንድ ሀሰትን ነው። ሀሰት እኔ በህይወት የምፈራው ሀሰት ነው። እኔ እኛን መንካት ወይ እኛን መናገር እኛን እንትን ማለት ከስህተታችሁ ወይ ደግሞ ከሚደረገው ነገር የሚያስቀራችሁ አይደለም።

እናንተ ግማሹ አናፂ ነው። አናፂ ላቱ አፍርሶ የሚሰራ ቦታ እኔ አጠቃላይ ነገር አንቺን መስሎችሽን ህዝብን የማስተዳደር ቦታችሁ አይደለም። ልቀቁላችሁ ለሌሎቹ። አንቺ አንደኛ በገዛ አቅፎሽ በተኛ ወንድ ተበደሪ። ግን እኔ እሱ መበደሉ ራሱ በጣም የተጠራጠርኩ ነው። ለስሜትሽ የምትኖሪ ሴት ነች። በነገራችን ላይ ብዙ ሴቶች እኔ ብዙ ሴቶች ለስሜታችሁ የምትኖሩ ሴቶች ናቸው። ሎክ ሎክ ዮር ቻይልድ ወንዱ እኔ መኖር እኮ አለብሽ፣ መጀመሪያ በቃ የፈለገ አንዳንድ በጣም ጀግና እናቶችን አደንቃቸዋለሁ። ማንም ድ ለልጅ ልኑር የሚባል ነገር አለን። ለልጅሽ መኖር አለብሽ፣ ለልጅሽ ጤናማ መሆን አለብሽ። እዚህ ላይ አፍሽን የምትከፍችበትን ሰዓት፣ ያ ራስሽ ላይ ቢልት የሆነ ነገር ሰርተሽ ለልጅሽ ነገር ሞርተርፋማ መሆን አለች የሚያተርፍ ነገር አንድ የሆነ ወመኔ ገና ለገና የሆነ ነገር አባል ስለሆነ ብቻ ከሱ ጋር ስለገጠምሽ ተስፋ አሁን አንድ ነገር ልንገርሽ፣ ሳ አሜሪካን ሀገር ቁጭ ብሎ በጣም የምጠላው ነገር፣ በጣም የምጸየፈውን ነገር ኢትዮጵያ ላይ ኢንቨስት ማድረግ ስትችሉ፣ ኢትዮጵያ ትርፋማ ማድረግ ስትችሉ፣ ከኢትዮጵያ ተበድራችሁ ያ አከሌን አከሌን ስደቡልን አከሌን መንግስትን ደግፉ ኢትዮጵያ መታችሁ መተዳደሪያችሁን እንሰጣችኋለን ሲሏችሁ በጣም ማደንቅላችሁ። ከብልጽግና ከኦፒዲዮ ብልጽግና ኦፒዲዮ በጣም ማደንቅለት ነገር የመጀመሪያው ሰውን የሚለቀው በመሬት ነው። ልንጋሽ መጀመሪያ ኑ ኑ ለልማት ኑ እንዲያርጉ ምናምን ይሉሽና ባንክ ስቴትመንትሽን አቅምሽን እዚህ በብድር ያለሽን እንዳንቺ ያለማለት አንቺ እግሽን ስትሰቂ እነዛ ደግሞ ሲሰቅሉ ምንም ብር የላቸው። ከዛ ሁሉንም ካየ በኋላ ይንቅሻል። ከዛ በኋላ ወይ ተበደረሽ እንዳመጣሽ እንደሞካወቁ በባንክ ስለምታስገቢ ሰርተሽ እንዳላመጣሹ ምንም ባክግራውንድ ኢንካም፣ የራስሽ የሆነ ነገር እንደሌለ ያውቁታል። የዛኔ እዛ ሀገር ያደገ አገር ላይ እኔ እግዚአብሔር መስክር የምላቸው ይሄ የራሴን ነገር ነው የምነግራቸው አሜሪካን ሄዶ ሰው ያልሆነ ሰው ኢትዮጵያ መጥቶ ሰው እንደማይሆን ይህ ሁሉ ጊዜ ኔም ግምት ነው። በጣም ትልቅ አክሰስ ያለበት ሀገር ላይ ቁጭ ብላችሁ ሀያ አመት ሰላሳ ዓመት ኖራችሁ ምንም ነገር ከአንቺ ይልቅ ሳምሪ ቻንስ አላት። እንዴት እንደሚወዷት ልንገርሽ ሳምሪ እውነቱን ልንገርሽ ከአንቺ ይልቅ ብልጽግና ኦፒዲዮ ማለት የመጨረሻ እንደትናቸው በጣም ማቸወርድ ናቸው። በጣም ማቸወርድ ናቸው እያለ አክሰሳችሁን ካዩ በኋላ ይጨንልም ምንም እንደማታመጡ መጀመሪያ ይህንን አሳይ ይህንን አቅርግ ምናምን እንዳሉ ያያቸዋል። እንዳለ ስቴትመንታችሁን ያዩታል። ያ ከዛ በኋላ ምንም እንደማታመጡ አውቀው የዛሬ ዓመት እንሰጣለን፣ የሚቀጥለው ዓመት እንሰጣለን እናክር የሚያደርጓችሁ አንደኛ አንችንሽ አንደኛ አንችንሽ ኤጃችሁን ያሉ እንዳለ የኖራችሁበትን ጊዜ ያሉ ከዛ በኋላ እንዲህ ነው የሚጫወቱባችሁ። ምክንያቱም እናንተ ያደገ ሀገር ላይ ሆናችሁ ለውጥ ካላመጣችሁ፣ ኢትዮጵያ እኮ ገና እኮ ድጎማ የምትፈልግ ሀገር እኮ ናት። መጀመሪያ እንዲህ ነው የሚያባሏችሁ። በቃ እንደዚህ እንዲህ ታደርጋላችሁ፣ ተስፋ ይሰጧቸዋል። እዚህ ነጭ ነው ተስፋ ይሰጧቸዋል። እንዲህ ስንቱ ጉድባይ ብሎ ሄዶ ጉድ ላክ ብሎ ሄዶ ወይዬ ጉድ እያለ የመጣ ስንት እንዳለ ታቃላችሁ። ለምንድነው ዛሬ ለምን እንደሆነ ታቀለፍ አርፈ ቁጭ አሉት። እያንዳንዱ ዲያስፖራ ለምን አፉን ከፍቶ እዚህ ድሮ የሚፈልገውን ሰቅሎ ሲቃወም የነበረ በሙሉ አፍ ብቻ እንደሆነ ማሀይብ እንደሆነ ያቁታል፣ እና ኢግኖርድ ነው የሚያደርጉት። ምንም አታመጠ። ብትንትናችሁን አውጥቶታል። እሱ የበታተ ነው። ሃይማኖትም ብቻ አይደለም በተለይ ውጭ ያላቸው ዲያስፖራዎች በታትናችኋል። ምንም እንደማታመጡ እንዳንቺ ያለው ማለት ነው አሁን አንቺ አሜሪካን ሀገር ሄደሽ ሽንቢድ አላረግሽ ዘለሽ ሄዱ ጋር እኔ አንቺን ብሆን ዛሬ ልጆችን ቁጭ ብዬ ነበር ማሳደገም ልጅ ከመውለድ በፊት የሆነ ብር የሆነ ትክክለኛ ወንድ እንኳን የመምረጥ አይን እንኳን የለሽ ገብቶሻል የምትወጂለት ማን እንደሆነ ሳታውቂ ተጋድመሽ ቁጭ ብለሽ ልታብጂ ትፈልጋለሽ ልትወቅሽ ትፈልጋለሽ መጀመሪያውኑ ባህሪውን ባህሪውንና አቅሙን አታውቂውም ወይ ከመውለድሽ በፊት ከመጋደምሽ እግርሽን ከማንሳትሽ በፊት የራስሽ ጥንካሬ አልነበረሽም። የራስሽ ግምት አልነበረሽም። ይሄ ሰውዬ ቢወለድለት ማሳደግ ይችላል ወይም ከኔ ጋ እንኳን ችግር ቢፈጠር ነው። አይችልም ብርም የለውም ሰውየ። ገባሽ? እሱም ራሱ ከአንቺ ጋር ሲላይ አሜሪካን ሀገር ለመኖር አይችልም። ምክንያቱም ይከፍላታል። ስለዚህ ማምለጫው ኢትዮጵያ ናት። ኢትዮጵያን ይሄደ። እሱም ቢሆን አሁን እኛን ስታይ እንዳማራት ለልጆች ቅርስ ማስቀመጥ የምትችል ማነው ስሙ ቃል በገባልሽ መሰረት ነው። ለብልጽግና ሁሉንም ከተሳደሽ፣ ሁሉንም ከነካሽ፣ ብዛ ስትመጪ የሆነ ነገር ይደረግ። አንድ ነገር ብቻ ጠብቁኝ፣ አንድ ብቻ። እሱ ከተሳካልኝ ሄዳለሁ። የአሜሪካ ባስ ነው፣ ግሪን ካርቱ አይደለ? እግዚአብሔር ምስክሬ ነው። እዛም ብትሄጂ ከአንቺ የበለጡ እሳት ቄሮች አሉ። አንችም መሪሽም ከዚህ የሚቆጥራችሁ ሰው የለ። ከዚህ በኋላ እኔ እንዳም እንዳምንም አጠነክረው ይሄ እያንዳንዷን ነገር ለማጠለክርባችሁ የምንለውን ነገር እየነገርሽ ዝም ተብሎ የሚሰራ ስራ ነው፣ አደለ። ግን እነግርሻለሁ። ለዚህ ነው አንዳንዴ እውነት አላቸው እንደዚህ የሚያገሏችሁ። ምክንያቱም ምቀኞች ናችሁ፣ አንቺና አንቺን የመሰላችሁት ማለት ነው። በቃ የሆነ ትንሽ ብቻ የሆነ ነገር ስላደረጋችሁ ከሌሎቹ በልጣችሁ መታየትን ትፈልጋላችሁ። እነሱ እኮ የበለጡት እኮ ዘመድ ስላላቸው እኮ አይደል፣ ጭንቅላት ስላላቸው ያ በተሰጣቸው ነገር መስራት ስለሚችሉ የመጠጥ ሱ ስለሌባቸው የማውራት ሱ ስለ የመዛት ሱ ስለሌባቸው ትክክለኛ ቀሬዎችም ስለሆኑ ቀሬ፣ ሀያ ዓመት በሙሉ ሚስጥሩን ዋጥ አርጎ ገባሽ። ዛሬ አንቺ የምትኮሪበት ይሄ ምናምን የምትይው ነገር በሙሉ በኋላ ይመጣል።